የቀበጡ ዕለት ሞት በገንዘብ አይገኝም አሉ። እንድኮ ለእናንተ እንደች ሴት ምንድን ነው ያቀመሰችው? ይሄንን ልጅ እኮ ልቅ አልታያለኝ፣ ያደረገችው ነገር አልታያለኝም። ገደለ ገደለ ከትክክለኛው ህይወትህ ጋር ከምትለወጥበት ህይወት ጋር ወደፊት የልጅ አባት ከምትሆንበት ህይወት ጋር እያጋጭች ይገኛል። ምን ከመንገድ ከድንጋይ ተጋጨ አልተጋጨ፣ ምን ይገርማል? ምን ይገርማል? ከትክክለኛው ህይወት እንደዚህ ቅርጫ ቁርጫ ቁርጫ እያደረገች እኮ ነው። ምንድን ነው ያቀመሰች? ምንድን ነው ቆይ፣ የሱዳን መተት ነው እንደ የሰራችብ ምንድን ነው የሰራችብ ቤተሰብን፣ የዛሪተ እነዚህ ልጆች ማለት ነው ምን እየሆኑ ነው? ቆይ ቅጠል ለቅጠል ሲዞሩ እኛ ማብረናቸው ዞር ጫካ ለጫካ ሲዞሩ እኛም አብረናቸው ዞር። አሁን ደግሞ ገደል ለገደል እየዞሩ ነው። ይሄን የመሰለ መኪና ሲጀምር ፒስታ መንገድ? ምንህ አብዶ ነው ወይስ መኪና አለው ምናምን እንዲባል ነው? ሩታ የተሰደበችበት፣ ሩታ የተገረፈችበት መኪና እኮ ነው ያንተ። ብቻ ማነው ያደረገው? ለምንድን ነው ገደል ለገደል ይዘኸው የምትዞረው? ለምንድን ነው ገደል ለገደል ወንዝ ለወንዝ ይዘኸው የምትዞረው? ለንብረት ክብር የለ፣ ለትዳር ክብር የለ፣ ለራስ ክብር የለ እንዴ ለምንድን ነው የምትቀብጠው? ለምንድን ነው የምትቀብጡት? በባጃጅ ተሳፍራችሁ አትሄዱ? ፒስታ ከሆነ እኮ በባጃጅ መሳፈር አለቀ። የምን መቅበጥ ነው? በቃ ወይ የእሷን ቤተሰብ ልታስተዋውቅህ ነው፣ አያቷ ቤት ወስዳለች። አሁን ደግሞ አክስቶቿ አጎቶቿ ቤት ልትወስድ ነው። መኪና አለው ምናምን እንዲባል ነው አይደለ? እንደዛ እንዲባል ነው አይደለ? መኪናህ ሃይዌይ መንገድ ላይ የሚነዳ መኪና፣ ፒስታ ለፒስታ ይዘው የምትዞረው ማለት ነው። እና ደግሞ ስለ መንገዱ እኛ የገጠር ልጆች ባንሆን አናቅም ነበረ። ስለ መኪና ምንም ነገር አያውቁም ብላችሁን አይደል የምትጫወቱብን? እናውቃለን። እሺ፣ ስለ መንገድም በደንብ አድርገን ነው የምናውቅ፣ ምክንያቱም የገጠር ልጆች ስለሆኑ። አንደኛ ይሄ መንገድ እንደዚህ መኪና የሆነ በቃ ሰይጣን ካላሳሳት በስተቀር መኪና ወደዚህ ወደዛ የሚጋጭበት መንገድ አይደለም። ቢስታ ቢሆንም ግን ስትሬት ነው። ወይም መንገዱን ባታሳዩን ዝም ብላችሁ ዳገት ለዳገት እንደዚህ ቅድም መጀመሪያ እንዳሳየኸው ዳገት ለዳገት ብታሳየን ኦኬ። መንገዱ ግን ያሳያችሁን ስትሬት ነው። ቁልቁለትም ቢሆን ስትሬት ነው። ገባህ? ስለዚህ ተጠንቅቆ መንዳት ያንተና ያንተ ፋንታ ነው ወይስ መኪናም ውስጥ እየደባበሰችህ ነው? ወስዶ ወስዳ በንትን በግራ በኩል ከድንጋይ ጋር ያላት ተመችህ ማለት ነው። ምንድን ነው ያበላችች ልጅ እያዞረህ ነው በመሀል ይ ምንድን ነው ቆይ እኔ ችግር ሊገባኝ አልቻለም ቤተሰብ የዚህ ልጅ ችግር ሊገባኝ አልቻለም መንገዱ እኮ ስትሬት ነው መኪና ብዙ የለም የሰው ብዛት የለም የኢትዮጵያ ሾፌሮች እኮ ጎበዞች ናቸው በዚች ጠባብ መንገድ ከዚህ የጭነት መኪና ያልፋል እኛ አሁን እኛ አካባቢ መንገዱ ፔስታ ነው ግን በዚህ ጭነት መኪና ያልፋል በዚህ በኩል ሰው ያልፋል በዚህ ደግሞ ባጃጅ ያልፋል ጥበበኞች ናቸው ሾፌሮች ማለት ነው እና ይሄ ልጅ ሄዶ ከምን ምን በቃ ምንም መኪና የለ ሰው የለ፣ ከአጠገቡ ሄዶ ቀጥታ ነው። ከሌላ ነገር የተጋጨው ከድንጋይ የተጋጨው ማለት ነው። ይሄ ደግሞ ትምህርት ነው ከገባቸው እነሱ ማለት ነው። ምክንያቱም ከሕይወቱም እንደዚህ እየተጋጨ ነው። የዚህ ልጅ መጨረሻ ደግሞ አያምርም ማለት ነው። ገባቸዋ እርጉዝ ሚስቱን አስለቅሶ ከእሷ እየተላላጠ ተደፍቶ ነበረ ቢገለባበጥ እስከኝ ደግሞ የተጎዳውን መኪና አሳዩን እንጂ ተጎዳ አይደል ያላችሁት ቦዲው ተጎድቷል ምናምን እያልሻል ነበር ለምንድን ነው ያላሳያችሁን ቦዲው ከተጎዳ ያው እንጠግንለታለን ብዬ ነው እና ስለ መኪና ደግሞ ባናቀት ፉግሩን ነበረው አንዳንዴ መዳም ቅመሞች አያውቁም እኮ ምስኪኖች ተጫውቱባቸው እና የተጎዳውን ቦዲ ለምንድን ነው ያላሳያችሁም? እና ከሚኒስት ጋር ነው የተጋጨኸው? ምንም ነገር እኮ የለም። ምንም ነገር ሄደ። ከድንጋይ ነው የተጋጨኸው። ይሄ ደግሞ ትምህርት ሊሆን ይገባል። ፈጣሪ ማስጠንቀቂያ እየሰጠህ ነው። በጣም ወጣ ያሉ ተግባሮችን እያደረግ ስለሆነ እርጉዝ ሚስትን እያስለቀስክ ከሆነ ማስጠንቀቂያ ደውል ነው። ካወክበት ማለት ነው። እቺ ልጅ አይደለም ከድንጋይ ማለት ነው። ከህይወት እያጋጨች መጨረሻ ሞት ነው የሚሆነው። ይሄንን በምልክት እያሳየህ ነው ፈጣሪ። ነቃበል ወንድሜ። አዎ ምንድን ነው ነቃበል ጅዝብ ብለሃል ከእሷ ጋር መለጣጠፍ ተሸከሚኝ ምናምን ስንት ኪሎ ነኝ? ወንድሁን እንጂ እንደው የእሷ ቤተሰብ ጋር ለመሄድ በባጃጅ አትሄድም። ለምንድ ነው መኪናህ? አንተም ያልሆነ ቦታ ላይ ነው ያለው፣ መኪናህም ያልሆነ ቦታ ላይ ነው ያለው። እኔ ከገጠር ምንም አይነት ችግር የለም የገጠር ልጅ ነኝ። ግን አንዳንዴ ንብረትም ያሳዝናል። እውነት ለመናገር የማይሆን ቦታ ቁልቁለት ዳገት ከሆነ አንደኛ የሰው ህይወት ያልፋል። ስለዚህ አካባቢውን በሚመስል ሹፌር መሄድ እሱ በፒስታ መሄድ አይችልም አይደለም በሃይዌው ነው መሄድ የሚችለው እንግዲህ እንደምናውቀው የከተማ ልጅ ነው አዲስ አበባ ሄዶ መኪና ገዛ ቡታጅራ ሄዶ ከቡታጅራ መኪና ገዛ ከዛ አዲስ አበባ ሄዶ መኪና ቀየረ አይደለ እን ስለዚህ የሚያውቀው መንዳት የሚችለው በሃይዌይ መንገድ ነው ወይም ጥርት ባለ መንገድ ነው ስለዚህ ገጠር ደግሞ ሲሄድ ለምንድን ነው ሀገሩን የሚመስል ሹፌር ማይዙት የመኪና ባይችሉ የባጃጅ አለ እኮ ኖርማል ነው የባጃጅ ሹፌር አለ የባጃጅ ሹፌር አለ። በቃ ነገርን ለምንድን ነው የምታከብዱት? ለምንድን ነው የምታከብሩት? ቀለል አድርጋችሁ ኑሩ። እስቲ ሲስተመኛ ሆኑ። አካባቢው ላይ መንዳት ካልቻል፣ እዚህም እዚህም ድንጋይ ከሆነ፣ ዙሪያ ጥንቱ ድንጋይ ከሆነ ባጃጅ ኮንትራት ወስዶ መሄድ አለቀ። ንብረትም አይጎዳም፣ አንተም አደነግጥም፣ ምንም ነገር አይደርስም። ግን እናንተ ይህ ምንድን ነው ምንድን ነው የሚባለው የቀበጡለት ሞት በገንዘብ አይገኝ የሚባል የለ። ቀበጣችሁ። በቃ መኪና አለን ምናምን ምናምን ልትሉ፣ አንተ በጃፖኒ እሷ በባህል ልብስ ይሆናል አይደለ? አላጉድ ነው የሆነ በቃ ምርጥ እንትን ነው የምትመስሉት። እሷ የሆነ በቃ የሀብታም ልጅ፣ እሱ ደግሞ የሆነ ገበሬ መሰል በጃፖኒ እና ናፍቃችሁን ነበር እንኳን መጣችሁ። እንደዚህም እየሆናችሁ እንኳን መጣችሁ። እና ግን አሁን እናንተ አስጠለፋችሁናል። እሺ ተደበቁ፣ ተደበቁ። ሩታ ትምጣ። ሩታ በጣም ነው የናፈቀች። እናንተ ተደበቁ በቃ። ቋቅ የምታደርጉት ነገር ምንም ደስ አይልም። እውነቴን ነው የምላችሁ ምንም ደስ አይልም። እና አንተ ነገ ደግሞ ስትገለባበጥ እንዳናይ በማይሆን ነገር አታሟርቱ። ይሄ የህይወትና የሞት ጉዳይ ነው። ገባችኋል? ገና ለገና ካሜራ ይዛችሁ አደጋ ሲፈጠር ምናምን መቅረጽ ማሟረት ይባላል። ወይም ፕራንክም ከሆነ እያሟረታችሁ ነው እራሳችሁ ላይ ነገ ፒስታ መንገድ ላይ አይደለም ሃይዌ መንገድ ላይ ልትገለባበጡ ትችላላችሁ። ስለዚህ ራሳችሁ ላይ መጥፎ ነገር አታድርጉ። ድራማችሁ ይብቃ። ቋቃላችሁ በቃ አሁን ትክልካችሁ ድንገራችሁ ቋቅ እንዴ። ምንድን ነው መላላጥ? ለእርጉዟ ሚስት አስብላት እንጂ እዛንተ ክትፎን ቆጮን እየጋትክ አ ምግብ ያለበት ማት ይመቻሃል። አይደለም አደለ ልንበላ ነው የምንሄደው ምናምን አልክ። እየሄድ ግን በቃ ጥሩ ጥሩ ነገር ልቀቁልን። በቃ ሌላ ሌላ ነገር የለም እንዴ አደጋ ከአደጋ ጋር ማን ነው የሚጫወተው? እዴ፣ ምንድን ነው እናንተ? ሹ ሀዳ በድንጋይ ነበር ጭንቅላታቸው እኔ ከዳገቱ ላይ ቢሆን ወደ ታች ድንጋይ ነበር የምሰድባቸው ማለት ነው። ምንድን ነው በዛ በዛ፣ በቃ ሹ በአረብኛ ላጥርግርጋቸው። እንዴ፣ እሷ እራሱ ፈልቶባታል፣ ተንተክትኮባታል። ሆነ ለመናገር ማለት ነው ሞቅን ያለባት የሆነ ካላቀፈችው ካላሸችው ካልተደገፈችው ካልተደገፋት ደስ አይላትም። ማውራትም አትችልበትም መኪና ውስጥ እያለ ተንተባተበች እኮ ከመኪናው ወርዶ ደግሞ ከጀርባዋ ሲሆን በስነስርዓት የሆነ ኮንታክት ያደረገ ነገር ያለ ይመስል ተስተካክላ ማውራት ጀመረች። ማለት ምንድነው? ክዘር አለብሽ እሷ ምንድን ነው እባክሽ፣ በቅደ ቦታሽን ወቂ፣ አጥረግርጉኝ አትበይ እንዲ እንዳንሰድብሽ። መልክሽ ቁመናሽ ያምራል እንደ አመታውሽ ደግሞ ስነ ምግባርሽ የወረደ ነው። ሹ ሀዳ ምንድነው አላማሽ? ምን ምን እንትን ውስጥ ነበር ከቶ መወርወር ወደ ታች ማለት ነው እንዴ ቦዲ ምናምን ይላሉ ደግሞ ያካብደ። ምንም አልሆነ መኪናው። መኪና ቢጎዳ ማለት ነው ከስር ያሳዩን ነበር ገለብ አውጥቶ አውቆ ዝም ብሎ ቁልፉን እያስነሳ እያለ ያው በቃ፣ የገጠር ልጆች ነው የሚከታተሉኝ ብለህ ነው አይደለ? እንደው በቃ በጎቹ ናቸው የሚከታተሉኝ ብለህ ነው አይደለ? አለን እኮ የሾፌር ሚስቶችን በደንብ ነው የምናውቀው፣ ስለ መኪና ማለት ነው። አዎ ቁልፍ እያስነሳ ዝም ብለህ ማለት ነው ታደርጋለህ። ቦዲ ተጎዳ። እሺ፣ ለምን ቪዲዮ ለምንድነው ወደ ተጎዳ አካል ላይ ያላሳየህን በናት ለምንድነው ያላሳየህን? ያው ቦዲው እናሰራህ እንደነገረ እኔ ያሰራላሃለሁ ብላ እኮ ገና መጀመሪያ መንገድ ሳትጀምሮ እኔ ያሰራላሃለሁ ብላ አጀግናሃለች። ለዛ ነው አንተም የፈላበት አንተ ከተከበውን ለምናከል ትንተክተክ ነው ያለብህ። ትንተክተክ አለባችሁ እንጂ ሁለታችሁም ማለት ነው አያት ቤት አልበቃ ብሎ አጎት ቤት አክስት ቤት ይዘሹ እየዞርሽ ነው። የሱዳኒ ነገር ነው ያበላሸው አንቺ የሱዳኒ መተት በጣም መጥፎ ነው አሉ። አሉ ነው ደግሞ እኔ ስለ መተት ምንም አውቀው ነገር የለም ግን በጤናው ነው ይሄ ልጅ። ዳገት ለዳገት ዛፍ ጫካ ለጫካ ይዘው የምትዞሩ ወንዝ ለወንዝ ይዘው የምትዞሩ በጤናው አይመስለኝ። የሆነ ነገርማ በልቷል፣ ሳይበል አይቀርም። እና ምን ልላችሁ ነው ሁለታችሁም የሩታ እንባ ነው እንዲ ያስደነገጣችሁ ቆላችሁ ተገፈፋ አደላ። የሩታ እንባ ነው ፕራንክም ይሁን ምንም የሩታ አምባ ነው። እና ተመለሱ ተመለሱ፣ ሞት አለ ሞት አለ። ግዴታ እኮ ለመሞት ማለት ነው። ዳገት ለዳገት መሄድ የለባችሁ ሃይዌው ላይ ጸጥ ትላላችሁ እኮ። የፈጣሪ ነገር አይታወቅም። በአሁኑ ሰዓት ደግሞ ወጣቱም አዛውንቱም ሁሉም ነው እየሄደ ያለው ህፃኑ። ሚዲያ ላይ የምንሰማው ነገር ደስ አይልም። ስለዚህ እናንተም ኃጢአት ስትገብታችሁ፣ እኛን ኃጢአት ውስጥ አትክተቱን። በቃ ሩታና ቴና ፈቅጅን ተደበጉ እናንተ ግደል ግቡ ስትፈልጉ። አረ አብርሽማ ገደል አት ይኖባት አንተ እኮ ምርጥዬ ልጅ ነህ። ምን እንደቀየረህ ነው እኔ ሊገባኝና ማወቅ ያልቻልኩት ማለት ነው። እንዲ ቅይር ያደረገህ ምን እንደሆነ አላውቅም። ጓደኞቼ ወደ አዲስ አበባ ተመልሰዋል። አንተ ለምድን ነው ያልተመለስከው? እዛ ሀገር ደግሞ አሁን ምን አለ? ሄርሙ ናት አደል? እሷም እኮ አንተ አዲስ አበባ ከገባህ ትገባለች። ግባ ወደ ቤተሰብ ጋር ሂድ። ቤተሰብ ጋር ሂደህ አላሳየህንም፣ አላሳየህንም። እናተ ሰርፕራይዝ እየተደረገች ነበር አብዬ፣ አንተ አልነበርክም። አንተ ከሴት ጋር ጡል ጡል ትላለህ፣ ከሴት ጋር የሴት ቤተሰብ እየሄድክ ትተዋወቃለህ። እናተ እህቶቿ ሰርፕራይዝ እያደረጓት ነበር፣ አንተ በሌላ ሰው ቢዚ ነህ። ከቤተሰብ ጋር እኔ እስኪ ቤተሰብ ስንቴ ነው አዲስ አበባ መጥቶ የጠየቀ? አንተ ደግሞ ሙታጅራ መጥተ ሰው ቤት ነው ጦል ጦል የምትለው። ጦል ያደረጉ ልክ ውሻ ስጋ ሲያይ እንዴት ነው ጦል ጦል ጦል የሚለው፣ ልክ እንደዛ እቺ፣ በቃ ቂጧን እያሳየችው ዙሪያ ጥምጥም ሀገሩን ዙሪያ ታዞረዋለች። አያ ያዞርሽ አንቺ ያባቴ ቀብ ያዞርሽ።